ይሄ ነገር ማሽን በስንት ቀን ነው? አሁን ትላንትና ጠዋት ነው ሚሚጋ የደረሰ ይመስለኛል። እመቤቴ በምታውቀው እኔ እማቆ ታሪክ የለም። ርድም አላደረገችልኝም። ድም አላደረገችልኝም። ምንም እንትን ምንም እንትን እማቆና ታሪክ የለም። መብላን በምታቆ እኔ በውስጥ ማንም አልተናገረኝም። በውስጥ ምንትናለ እዚህ ጋር መታ ሲትል ነበር ሚሚ ማለት ነው። እዛ በውስጥ ሪክርድ ያደርግልሻለሁ ብላ አኖ በውስጥ ነው ሪክርድ ያደረግ ችልኝ። ቤቱ ዘጋለው፣ እንደዚህ ያደርጋለው። ምንምን ቤቱን እየመዘጋት ማስላት ነው። ነገሩን መፍታት ነው እንጂ እዚህ ጋር ቤቱ መፍታት ነው አስሬ ኦፍሲት ቤቱ የመዘጋት የመዘጋት የምትሉ በቃ ተነጋግራችሁ፣ አስሬ አደጋግሙ። ተነጋግራችሁ መጥፋቱ ከሆነ ተነጋግራችሁ መፍታት ነው። እሷን አስገብታል አስሬ እኔ እንኳንም አልነበርኩም እንኳንም አላየሁም። ከነዚያ ነገር ንጹ ነኝ እኔ አልሐምዱሊላ። ሁለተኛ ነገር ደግሞ እዚህ ጋር በንግግር መፍታት እየተቻለ ቤት የሚያዘጋ ነገር ምንም ነገር የለም። ቤቱ የሚሚ ወይም የምንቀመጠው እኛ ራሱ ክብር ያስፈልገናል ማለት፣ ሌላም ቦታ ሄደን እንጫወታለን እኮ ችግር የለውም። ቤቱ ይዘጋ። ነገር ግን እዚህ ጋር ብዙ የምንወዳቸው ምርክ ልብእልከኛ ምን እንዳለ ታውቂያለሽ? በቃ አስሬ ነገሩን መደጋገም ያስፈልግ ተሰብስበን እንዴት አላምደን ቤት ቤት ዘግቶ መበተኑ ለምን አስፈለገ? ነገሩን በንግግር መፍታት ነው። የሆነ ነገር ካለ በምስክር በማረጃ ምናምን ይፈታል። ከቻሉ በውስጥ መፍታት የሆነ ካሉ ዜ ደስ ላይ ማውራት ግን፣ ቤቱን የሆነ ነገር ስታገኝ ቤት ዘግዋለሁ፣ ቤቱ እንዲሏል፣ ቤቱ እንዲሏል። አሁን ለምሳሌ ሚሚ የማትወዳቸው ቢኖሩ ራሱ እሷን ወዷት ብዙ አሉ። ቤቱ እንድዘጋ ማይፈልግ ኮመንቱን አላየሁትም። በነገራችን ላይ ይሄ ነው ብዬ ለማውራት አልችልም። አደል ሎ የሲሙ ዛራ እኔ ገስት ላይ ነው መልስ የሚሰጠው ብላለች አይደል? በውስጥ እምቢ ብላለች። አስገቧትና አንድ ጊዜ ነገሩን ፍቱት። እንደ ስንት ሰዓት ሆኖ ማውራት ሚሚ የለችም እና ተናዳ ሊሆን ይችላል። ስለዛ እሷ እስከምትረጋጋ ተረጋጉና ነገሩ በንግግር ይፈታል። የማይፈታ ነገር የለም። ዝም ብሎ እዚህ ጋ ቤት እንዘጋለን ቤት እንዘጋለን አትበሉ። ቤቱን ለመዝጋት ደግሞ ማን ፈቀደላቸው? ችንጃ መርልከኛ የኛ አይደለም። ሁለቱ ተነጋግሮ ነው የሚፈቱትን ከነ የሚፈቱት እኛ እንኳ አይመለከተንም። እ አዎ አሁን ለምሳሌ እዚህ ጋር ነገሩ ዛህራ ነው ያደረገች። ፈደል የተባለው ማስረጃ የመጣው ወደ ሚሚ ነው። ሳ ሚሚና ዛህራ መፍታት ይችላል እዚህም ጋር ከመንጫጫት ምናምን ዛህራ ወይኮታችን እየሰማሽኝ ነው፣ በውስጥ ለሚሚጠጉለሽ የተባለውን አሳይ ተረዳዱ። ለምሳሌ ያለውን ነገር ታሳይሽ አንቺም ያልሽውን ነገር እዛ በያት። እዚህ ጋ አሁን ብዙ ሰው ባለ ስታወሪ ነገሩ ወደ ሌላ ሄዶ ያኔ ይረዝማልም። ብዙም ሰው ወሬውን ወደዛ ወደዚህ ለማድረግ እኔ እንደኔ እንደሱ ነው የማስበው። እኔ አላቅም ማንም ቅሬ እንዴላ አልፈልግም እንዳይሰማችሁ በንግግሬ እንደኔ፣ በውስጥ ፈታችሁት ያለ ነገር ካለ ሁለታችሁ እዚህ ነው እና አውሩ። ምክንያቱም እኛ የምናውቀው ነገር የለም እዚህ ጋር ያየ ነው ማስረጃ የምንሰጥ የምንፈርድ ነገር የለም። ሁለታችሁን አድል የተባላችሁ ከሳሽም ተከሳሽም ሁለታችሁ ናችሁ፣ ለዛ እዛው ያንን ነገር ደግሞ እሱ አትችልም ይህን ማድረግ አትችልም። እና ዛራ ይህ ልጅ አሁንም ወሬ ምናምን ሳይሆን እኔ ምንም ነገር አለምንም መቤቴ በምታውቀው ወሬ አይደለም ይሄ። ትክክለኛ ከልጆቹ ነው የመጣው ትክክለኛ ማለት ነው። ያንን ነገር ደግሞ እኔ ይሄንን አይቻለሁ ብዬ ዛራ ዚጋ ልክና ዛራ ዚጋ ጥፋት ናቸው ብዬ ማውራት ታሪክ የለም። ገባሽ ያንን እንደ ጥፋት ውስጥ የሆኑ ራሱ ነገሩን መፍታት ነው እንጂ ቆመን ማከራከር ወሬ፣ ወሬ አይደለም። አንቺም ተረጋግተሽ በቀልድ መሀል ውስጥ የሆነ ሰውን የሚነካ ነገር ሊኖር ይችላል ብለህ ነው ማለፍ አለብን። እኔ እኮ እዚህ ገመጥቻለሁ። ነገሩ ምንድን ነው? አብረዱት፣ ነገሩ ክላስ ዝጉት። እኮ ክላስ አለቀ እኮ፣ ትናንትና ተነጋግረን ጨርሻለሁ። አረ እኔ ስለ ቤት መዘጋት ከላስ ብዙዎቻችሁ ስትናገሩ ኳጉዋሉ። በቃ አሁን አስሬ ነገሩን መደጋገም አያስፈልግም። እኔ የከፋኝን እዚህ ጋር የሚሚ ልጅ የተባለ እዛ ጋር ኮሜንት መጻፍ ምን ማለት ነው? ዛገፎ ወንድሜ ኮ ነው እዚህ ጋ እኔ መስሎ እዛ ጋር ሌላ ነገር ማውራቱ ያ ነገር እኔ የሚጠቅመኝ አይደለም። ከሚሚ ቤት ማለት ላልቀረው ኮሜንት መስጣት ምንድን ነው? እኔ እንደሱ እንዲነኩ አልፈልግም። አንድ ሰው ከወደደኝ እዚህ ጋር ቢቻ አደለም፣ ገስት ላይ ቢቻ አደለም ገስት ብቻ ላይ የሚተብሉ አይደለም። እዛ ጋም ያለው ጥሩ ኮሜንት የተሰጠው እንዲበረታ ማድረግ ነው እንጂ ማሸማቀቅ ምንድን ነው? የሚሸማቀቅም አይደለም ግን ይደብራል። እኛ ቤታችን ስናቀው በጥሩ ነገር ነው። ልጆች ደግሞ የምትጠረ እነሱም ቤተሰቦችም ያውቃሉ። በጥሩ ነገር ነው ስማችሁ የሚታወቀው እንጂ ሄደው እዛ ጋር ኮሜንት ቀልድ መሆነ እኮ አንዳንድ ቀልድ የተናገሹ ያስጠላል። ሌላ ሰው ሲያይ ያስጠላል። ከሚሚ ቤት ነው ዛህራ የምትሄደው፣ ከሚሚ ቤት ነው። እዛ ጋር ሄዳ ለምን አልሆነ ኮሜንት ትጽፋለች? ይደብራል። እራሷን ማለት በቀልድም አድርጋ ቢሆን ቢቻለን ይከፋኛል። ከፍቶኛልም ይከፋኛል። ማንም እንድነካብም አልፈልግም፣ እንድነኩም አልፈልግም። እኔ በሙሉ ማይኔ ማላየው እምነት እግዚአብሔር ምስከሚያውቅ በስስት ነው የማያቸው። ወንድሞች ማንም እንዲነካቸው አልፈልግም፣ ካኝም እንደዛ፣ ብሩክም እንደዛ ስለእነሱ ክፉ ተወርቶ እዚህ ጋር ቤቴ ላይ ማስጠናቀቅ አችለ ለእነሱ ያለኝ ክ ታውቃላች ስጀምርም የቤት ሲጀመርም ታውቃላችሁ፣ ለእነሱ ተከፈተ ሁሉም ጠንቅቆ ያውቃል። እነሱ ለይቶ የሚደርግ ሰው እንደማናስተናግድ ወይ ብሩኬ ነፍቶ ሀይሚ የሚወድ ሰው ወይም ሀይሚ የወደ ብሩኬ የሚነካ ሰው አይት አላስተናግድም። በደጋግመንም ተናግረናል። የአውሉ መከራ ማልፈለግ ይገፈናል እና እኔ በውስጥ ምንም ማውራው ነገር የለም። በውስጥ ማውራው ነገር ምንም ነገር የለም። ለዛ ነው እኔም ስልክ ያላነሳሁልሽ። በውስጥ ምንም ማውራው ነገር የለም ማለት በውስጥ ባወራ ነገር መናገሩ አስፈላጊ አይደለም። መጥፎ ነገር መነጋገርም አልፈልግም። እኔ እዚህ ጋ የማውቃችሁ ልጆች ብዙ ነገር አብረን አሳልፈናል፣ ብዙ ነገር አልፈን ለዚህ ደስተናል። እና ክፉ ነገር መነጋገርም አስፈላጊ አይደለም። ለዛ ነው እኔ ቤቴ እዘጋለሁ። የለም ክፉ ነገር ሳልናገር ክፉ ነገር ሳይወጣኝ ሳላስቀይም፣ ለዛ ነው ቤቱ መዘጋት አለበት ብዬ የተናገርኩት። እና እነሱ የሚነካብኝ ሰው እኔ ቤቴ ከፍቼ ማስተናገድ አልችልም። ስሜ እንድታውቁ እፈልጋለሁ ሁላችሁም እንድትረዱ ማለት ነው። መወዳችሁም እንደኔ ስለምትወዷቸው ነው። እናንተም ያማቸዋል፣ እነሱ ሚነካ እያያችሁ እናንተም ያማቸዋል። ታዲያ ከእነዛ ምኑ ተሽለናል? እነዛ ከሚሰድቧቸው እኛ እዚህ ጋር ሄደን ኮሜንት እየሰጠን ምኑ ተሽለናል? ምንም ተሽለን አልተገኘንም። ከእነሱ አንድ ኛል ማለት ነው። እና እዚህ ጋ የተናገሹ ታውቂዋለሽ፣ ራስሽን ዛህራ፣ ማለት አልተናገርኩም፣ ታውቂዋለሽ ትቀጥለዋለሽ ጫርሽ ያለው እኔ ከዚህ በላይ ምንም ማውራት አልችልም። ሌሎቹ አስተያየት ካላችሁ መናገር ከራሱ ከዚህ በላይ መርታችሁ ምናል። እኔ ቤቱን እኮ በቃ ትናንትና ብዙዎቻችሁ ስትናገር እኮ በቃ ትቸዋለሁ። ወንድሞች እኮ በየቀኑ መጥቶ እናንተ ሰላም የሚሏቸው እኮ ለእናንተ ክብር ኖሯቸው እኮ ነው። መልዬ በሳምንት ሁለት ቀን ሶስት ቀን የመጣ ሰላም ያላችሁ ከሆኑ ሄደው ለምን ለእናንተ ክብር ስላለው፣ እናንተ ስለሚወዷችሁ ነው፣ ስለሚያከብሯችሁ ነው። ለእነሱ ጥሩ አይ እንትን ስላላችሁ ነው። መጥቶ ከስራው ወደዚህ ቡታጃ በመጣበት ሰዓት ሀብትሽ አላቅም ሶ ሰላም ይበላችኋል አላቅም ሀብት ግን መልዬ የመጣ ሁለት ቀን ሶስት ቀን መጥተ ሰላም ሄዳችሁ ለእናንተ ክብር ስላለው ነው እና እዚህ ጋር ስለእነሱ እያወራል ኮሜንት ላይ የጻፍን መጥፎ ነገር ይደብራል። ያ ያሉ ብሮኬን ከማን ቤት እንደሆነ ያውቃል እና ይደብራል። እኔ እነሱ ምንያካ ነገር ማድረግ አልፈልግም። ታቁት አራሳ ቤት ታቁት። ለትናንት ነው ያለቀስኩኝ። ለዛ ነው ለምን፣ እኔ የቤት ከፍቼ ብዙ ነገር አግኝቼበት አለው ብዙ እህቶች አግኝቼበት አለው። ለወንድሞቼ ብዙ ነገር መሆን የምፈልገው ነገር ከዚህ በፊት መሆን ስለማልችል አሁን እዚህ ጋር ጀምሬ በዘድ መክንያት የጀመርኩት ቤቴ ብዙ እህቶች አፍርቼበት አለው የፈለግኩትን ነገር ማድረግ ችያለው። እና ለዛ ነው እኔ ማከብራቸውም እመወዳችሁም፣ ለእናንተም ትልቅ ክብር አለኝ። እና እናንተም እነሱ ሲነኩ ከኔ በላይ አትፈልጉ። ሁላችሁም ያማችኋል። እና እንደዛ እየሆነ ለምን እዛ ጋር ሌላ፣ እዚህ ጋር ሌላ? ለምን ከወደሹ ኮሜንት ላይ ሌላ ጽፈሽ እዚህ ጋር ወደኋላ አይሰራም። ያንን ከወደሹ ከነምኑ ነው ኮሜንት ላይ የኛ ቤት የሆናችሁን ማብርታት፣ የሚሰድቡትን ሞራል መንካት ነው እንጂ የልጅ እኮ ልመጣን ብዙ ጥረት የሚያደርጉ ልጆች አሉ። ከእነሱ አንደኛ ሆነን ኮሜንት መስጠት ምን ማለት ነው? ይደብራል። እናንተ ራሳችሁ አይደብራችሁ? እና ጨርሻለሁ። መነጋገር ትችላላችሁ። እኔ ጨርሻለሁ። ጥሩ ነው። ዛራ ያን መቀለድ አልችልም፣ መብት ነው ወይ ብለሻል። መቀለድ መብትሽ ነው፣ ግን ያንቺን ቀልድ አሁን እኛ እዚህ ከብጥ ብዙ የምናውቀው አለን ብዙ ምና ያንቺን ቀልድ ያንቺን ሳቅ ምናምን የምናውቀው ብዙ ሰዎች አለን። ግን በዛው ልክ ደግሞ ያንቺን ቀልድ ሳቅሽን፣ ምን ድራማሽን፣ ምናምን የማያውቁ ሰዎች አሉ። ለዛ ነው አሁን ነገር ወደ ሌላ ሊሄድ የቻለው። እኔ እንጃ እነሱ ጋር ደርሷል ስለተባለም ነው እዚህ ኦደንስ ጋ ምናምን ቢሆን ኦደንስ ጋ ተነጋግረሽ ትፈችዋለሽ። በነገራችን ላይ አንድ ነገር አለ። ብሩኬ ላይቭ ሲገባ ሀይሚ የሌለች የሚመስላችሁ ሰዎች አላችሁ። ሀይሚ ላይቭ ስትገባ ብሩኬ የሌለ የሚመስላችሁ ሰዎች አላችሁ። በጣም ሞኝ ናችሁ። እርስ በራሳቸው ከታች አሉ፣ ይከታተላሉ። እሷን እሱ ይከታተላታል። እኔ ብዙ ጊዜም ስላየው ነው ስለዛ እውነትም አይተውትም ሊሆን ይችላል። እኔ ኮመንቱን አሁንም ደጋግሜ እናገራለሁ። ምን መሆኑን አላውቅም፣ ወላሂ አላየሁም። የሚመላለሰው ከሌላ ሰው ነው። ስለዛ ቀልድም አንዳንዴ ምር ሆኖ ወደ መጥፎ ሊሄድ ይችላል። ስለዛ መቀለድ አልችልም ወይ ሲክቲ ነው ምላሽ የሰጠሁሽ። የአንቺን ቀልድ የምናውቀው እኛ ልንሆን ይችላለን፣ ግን የማያውቁት ብዙ አሉ። ስለዛ አሁንም ተነጋግራችሁ ፊቱ አንድ ሰው ውረዱላትና፣ አስገቧትና በምን ለምን እንደጻፈችው ለምን እንደአደረገችው ትድናገ ቀልድና ኮ አንዳንዴ ቀልድና ቀዘን ሲበዛ ያስጠላል ይባላል እና ቀልድም ኮ ቦታ አለው ኮ። እኔ እነሱ ጋር ይድረስ አይድረስ እኔ ወንድሞች ቢደርስ እነሱ ለ ያወሩ ለምን እኔ ያውቃሉ። በትንሽ ነገር ማንም ሆድ እንደሚመሳይ ሁሉም ያውቃል። እና ቀልድ እኮ ቦታ አለው። ከዚህ በፊትም ብሩ ከዚህ መጥቶ ተናግረንሻል ሌላ ነገር ቀልደሽ ማለት እና ቀልድ ሁሉም ቁም ነገር ያለበት ቁም ነገር ነው። ቀልድ ያለበት ቦታም ቀልድ አለው። ቀልድ መቀለት ትችላለች፣ ግን እዛ ጋር እንደዛ ተብሎ አይቀለድም። እኔ ስንት ሰው በውስጥ መጥቶ እየተናገረ ጌታ አሁን ተረጋጊ። ብዙ ከመሄድሽ ብዙ ከመውራት መጀመሪያ መተው የሚነግሩሽን ከመስማት ቁጥሬን ታገሺ። ስለነሱ ምንም ተናገረሽበት ተናገ እኔ ስለነሱ አንቺ ብለሽን አይደለም እዛ ጋ እኮ ማወቅ ያለብሽ እኔ የሆነ የወረደ ስድብ ተሳድቤ በነበር ለምን ተሳደብሽ ነው እኔ እዚያ ጋር የቀለድኩበትን ምክንያት ነግርሻለሁ ምናልባት አንድ ሁለት ብቻ ሊሆን ይችላል የቀለዱትን ያዩት እኔ ያልኩትም ደግሞ ነግርሻለሁ ምክንያቱም እኔ ያልኩትም ግልጽ ነው በአደባባይ ነው የጻፍኩት የማዋሸው ነገር የለም ውስጥ ለውስጥ አይሄድም መጀመሪያ ሲገባ ምንድን ነው ያልኩት ልጅቱን ሳያት ይችን ልጅቱን አስወጣ ተደጋገመችብን አንድ ብያለሁ። ምክንያቱም ልጅቱን አልፈልግናትም ምን አልኩኝ? ደግሞ የጽፌ ምን አልኩኝ? እኔ ከመጀመሪያው ነው የምነግርሽ፣ ከዛ መጨረሻ ላይ ያመጣልሻለሁ። ከዛ በኋላ መብትሽ ነው ድርሻ ልልም ቤትሽ ይህን ያህል መስፈራርጮ እንትን የሚለኛለም፣ አንቺ የምታስፈራሪ ሃይሜና ቡሩኬ ስሚ ሃይሜ አንቺ እኛ ነገር ቡሩኬ ነገር ሚሚ ብሩኬ የኔን ቀልድ ያውቃል። ምክንያቱም አንቺም ታውቂዋለሽ። ቀልድን እንድም ምን አልኩት? እኔ ሳልዘቀዝቅ ያልኩትን ነው የምነግርሽ። ምናልባት ያላዩትን እኔ ልንገርሽ፣ ያየ ሰው ብዙ አለ። ከዚው መሀል እኛ ጋር የሚጫዋቱት አይተውኛል። የኔን ኮሜንት አይተውታል። እኔ ደግሞ ልንገርሽ፣ ብሩኬን በቀጥታ ሳልዘቀዝቅ ድክመቴን አንጣ ስለው ፈገግ ብሎ ስቆ ምንድን ያለው ድክመቴ አሁን የለም ብሎ ነው የመለሰልኝ። ሳልዘቀዝቅ ብየው እንኳ ማለት ነው። አንድ የምታውቂው ነገር ገባሽ። ስለ ልጅቱ ደግሞ ምን አልኩ? ከመጀመሪያ ያልኩትን ነው የምነግርሽኒ። ሌላ ተረት የለም። ምክንያቱም ያልኩትን ነው የማወራው። ምን አልኩት መጀመሪያ? ልጅቱን አስወጣ ተደጋገመች ብያለሁ። ልጅቱ ሁሉም ሰው አልፈለጋትም። ድክመቴን አንጣ፣ ድክመቴን አምጣ፣ ሳልከረብት ሳልዘቀዘቀ እያልኩ ብዙ ስ